በቪዲዮ እኛ በስተመጨረሻ እንደተመለከትነው ሄርሜላ ሄደች ነበር የሚመስለው፣ ነገር ግን ሁሉም ወጥተው በድጋሚ አብርሽ እና ሄርሜላ አንድ ላይ ቆይተዋል። እጅግ አሳሳቢ ጉዳይም ከዛ በኋላ ተፈጥሯል ተብሎ ነው በውስጥ የተላከልኝ። ከዚህ ጉዳይ ጋር ተያይዞ የአብርሽ ታናሽ እህት የሆነችው ብዙዎቻችን የምንወዳት ሀይሚ ከብሩኬ ጋር እምናቃት ሀይሚ ወንድሟ ላይ ከባድ መልእክት ልካለች። እኛ ታናሽ ሆና እንደታላቅ በማሰብ ይህን ታስተላል ትላልፋለች ብለን አልጠበቅንም። በእህቱ በኩልም ከባድ ወቀሳ፣ ከባድ ትችት አጋጥሞታል። አብረሽ ሁሉንም በዝርዝር አስደምጣችኋለሁ። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ አብርሽና ሩታዬ ሊስማሙ ነው ብላችሁ ከሰሞኑ ደስታችሁን እኳን ሳጨርሱ አብርሽ የተሰጠውን ሀላፊነት ብዙ ሰው ተስፋ ያደረገበትን ነገር ጥሎ እንደ ቀልድ ሩታን ጥሎ ከሄርሚ ጋር መገናኘቱ ያበሳጫችሁ ሩትዬ አይዞሽ እያላችሁ ኮመንቱን የሞላችሁ ውድ ሀገሬ ልጆች አዘነ እምትቆሙ ላዘነ የምትከራከሩ እናንተ ደጋግ ኢትዮጵያን በያላችሁበት እውነት ክበሩልኝ ቪዲዮ ላይክ በማድረግ ጀምሩ እኔንም ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ እያልኩ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት መረጃ አልፋለሁ። ሰብስክራይብ እንዳይረሳ፣ ላይኩም እንዳይረሳ። አሁን እንግዲህ የሰማኋቸው ሁለት ነጥቦች አሉ። ሄርሜላ እዛ ቪዲዮ ላይ ወጣ ያለች ትመስላለች። ነገር ግን እሷ ተመልሳ በድጋሜ ከአብርሽ ጋር አምሽታለች ብለው ነው መረጃውን ያጋሩኝ ማለት ነው። አብርሽ አሁንም በድጋሜ ሌሎች ነጥቦች እንዲያዝበት እያረገ ይገኛል። ይሄ ነው እጅግ ማበሳጨን ያናደደን ብለው ነው መረጃውን እያደረሱ ማለት ነው። ይቺ ልጅ እንደ ቀልድ ነው እንግዲህ ያዘነች የተከፋች እየመሰለች እንደ ቀልድ አብርሽ እንዲመጣ ታረጋለች። አብርሽ አቋም የለውም። ከዛ በመቀጠል ነው ችግሮች እየተባባሱ ችግሮቹም እየሰፉ የሚመጡት ማለት ነው። እዚህ ጉዳይ ጋር በተያዘም ይመስላል አንዳንድ ፎቶዎችም ወጥተዋል እየተባሉ ጭምር መረጃዎችም ሲሰራጩ ነበር። በተለይ አብርሽ እና ሄርሚ አንድ ላይ ጊዜም ሲያሳልፉ ታይተው ነበር እየተባሉ ነው መረጃዎች የወጡት። ከዚህ ጉዳይ ጋር ተያይዞ እንግዲህ ሩታ አሁንም ቢሆን እሱ የፈለገውን ያድርግ፣ እኔ በሆነው ባልሆነው ማዘኑም ሰልችቶኛል ብላ ከባድ መልእክቷን አስተላልፋለች፣ ተብሎም እንግዲህ ያው መልእክቶቹም በእሷ በኩል ያሉት ተሰምተዋል ማለት ነው። በሌላ በኩል እንግዲህ ከብሩ ጋር የምናቃት የአብርሽ ታናሽ እህት የሆነችው ቡታጅራ እያሉ ብዙ ቪዲዮ ይሰሩ የነበሩት ሀይሚ አንድ ወሳኝ መልእክት ተናግራለች። እኔ አክስት የሆንኩት እኮ በሩታ ነው። እኔ አክስትነት ማዕረግ እኮ ያየሁት በሩታ ነው፣ ሌላ በማንም አይደለም። ለምንድነው ን እያሳዘነ ይሄ ልጅ እንደዚህ የሚሰራው? በተለይ ደግሞ ህዝብ ሁሉ ከተናደደባት ከሄርሜላ ጋር የሚሆነው ለምንድን ነው ብላ ነው ያዘነችው። በተለይ በተለይ ደግሞ ሌላ ወሳኝ ነጥብን አስተላልፋለች። አባቴ ጋሽዬ ለምን እንዲያዝን ታረጋለች? የአባቴን ጋሽዬ ማዘንም ሰምቻለሁ፣ በጣም ተናድጃለሁ ብላ ነው እንግዲህ አያይዛ መልእክቷን ያስተላለፈችው ማለት ነው። አባቴ ጋሽዬ እኮ አያት የሆነው የአያትነት ማዕረግ ያየው አብርሽና ሩታ አንድ ላይ በመሆናቸው ነበር። ሩታ ልጅን በመውለድ ነበረ ለምንድን ነው ልጅ የወለደችለትን እኔን አክስት አባቴንም አያት ሁሉንም ቤተሰብ ደስተኛ ያደረገችውን ሩታን ትቶ ልጅ የሰጠችውን ትቶ ለምንድን ነው ሩታ እያዘነች ወደ ሄርሜላ የሚመጣው ብላ ነው ያዘነችው። እንግዲህ እኔ አንድ ነገር ነው መናገር የምፈልገው ወንድሜንም ሩታንም ሁለቱም በመካከላቸው ክፍተት ባያስገቡ ሁለቱም አንድ ላይ ቢሆኑ ነው ደስ የሚለኝ። ለምንድን ነው እንዲህ የሚያደርገው ብላ ነው እንግዲህ አጠቃላይ በሁኔታው የተናደደችውን መልእክት የሚያስተላልፈችው ማለት ነው ባካችሁ ቢያንስ እንደው እህቱ ያዘነችበትን ነገር እንኳን እንዲያቅ መረጃው እንዲኖረው ከዛም በመቀጠል ደግሞ እንግዲህ የራሱን ነገር እንዲወስድ ነው ዛሬ መልእክቴንም ማስተላለፍ የፈለግኩት። በብዙ ቪዲዮ ካያችሁ አብርሽ እህቱን በጣም ነው የሚወደው፣ በጣም ነው የሚያከብረው። ከድሮም ጀምሮ ቪዲዮ ሲሰሩ የመጡ ልጆች ናቸው። አብረው ነበር ቪዲዮም የሰሩት። አሁን አሁን ነው እንግዲህ ፍቅረኛ የራሳቸውን የራሳቸውን ታሪክ ሲይዙ ሁሉም በየፊ ነው መምጣት የጀመረው እንጂ በፊት በነበራቸው ነገር ሁሉ ነገር አብረው ነበር የሚሰሩት። እንንም አስመልክቶ ነው እንግዲህ አንዳንዶች ምናልባት ይሄ እስቲ ጉዳይ ያዘነችበት ሀይሚ እህቱ እንደሆነች እንኳን ይግባውና ይሄ ልጅ ካለበት ነገር ነቃ ይበል። አባቱን ቤተሰቦቹንማ በቃ አሁን አሁን እየሰማም አይደለም ብለው አንዳንዶች በውስጥ መልእክት ሲያደርሱኝ የነበረው ማለት ነው። እንግዲህ ሀይሚና አብርሽ የሚኖሩበት አካባቢ ብዙ አይራራቅም። በቀጣይ ሀይሚ እኔ ወንድሜን በአካል አግኝቼ ሁሉ መናገር እፈልጋለሁ ሁሉ እንዳለች ነው መረጃው የተሰማው። ሚዲያ ላይ ተወጥቶ እንደሌላው ጊዜ ምንም አይነት ነገር ማለት እንዳልፈለገችም አያይዘው ነግረውኛል። ምክንያቱም ያው ይሄ ቤተሰባዊ ጉዳይ ነው። በተለይ ደግሞ አብርሽ የሚወቀስበትም ነገር ስለሆነ ሚዲያ ወጥታ እያንዳንዱ መናገር እንዳልፈለገች ነው መረጃው የሰማሁት። ነገር ግን በሆነው ነገር በጣም እንዳዘነች በተለይ ደግሞ እንግዲህ አብርሽ ትዳሩን ልጅ የወለደችለትን ሩታን ጥሎ በድጋሚ ህዝብ እያዘነበት ሄርሜላን ማግኘቱ ጭራሽ እንዳበሸቃትም ነው መረጃው የተሰማው። ሌላ ደግሞ ወሳኝ ነጥብ ሀይሚ የተናገረችው ምንድን ነው ሄርሜላ እኮ እየተጎዳ ተወዳች እንደሆነ እናቃለን። አሁን ከሱ በመራቋም በጣም እያዘነች እንደሆነ እናቃለን። ይህ ሁሉ ደግሞ የተፈጠረው ሁለቱ እንዲላመዱ ስለሆኑ ነው። አብርሽም ሄርሜላን፣ ሄርሜላም አብርሽን በጣም ስለለመዱ ሁኔታው ሁሉ እሱን ስለለመደች አሁን ማጣቷ ነበር ያንገበገባት። ይሄ ነገር እኮ ትንሽ እየቆየች ብትሄድ እየለቀቃት እሱ ያላት ፍቅርም እየተዋት ይመጣ ነበር። ለምንድን ነው ይቺ ልጅ ወደ ራሷ መመለስ ስትጀምር እንደምንም እየተወጣች ያለች ያለችውን ጊዜም ማሳለፍ ስጀምር፣ ለምንድን ነው አብርሽ እንደ አዲስ ሄዶ ነገሮች ሁሉ እንደ አዲስ እየሆኑ በድጋሚ በድጋሚ እሱን እንድትናፍቅ ለምን ያረጋል ብላ ነው እንግዲህ። አጠቃላይ ሀይሚ በሌላ በኩል መረጃዋ የተሰማው ማለት ነው። ይህ ምንም አይነት ስህተት የሌለው ትልቅ ሀሳብ ነው። እንግዲህ የአብርሽ እህት ሀይሚ የተናገረችው ትክክል ነው። እንግዲህ ሄርሜላ እንደለመደችው ሁላችንም እናቃለን። ነገር ግን ባለትዳርን እንደዚህ መልመድ፣ ባለትዳርን እንደዚህ መውደድ ጥሩ እንዳልሆነም ሁሉ ሰው ያውቃል። ታዲያ እንግዲህ ቆርጦላት እሷም እንድትርቀው አብርሽም እዛው እንዲቆርጥለት ሁለቱ መራራቅ ነበር የነበረባቸው። ብዙ ኦዲየንስ የተናደደው በዚህ ነው። ሁለታችሁ ተለያይተናል ብላችሁ ተናግራችሁ ለምንድን ነው አብርሽ አሁንም ሌላ ፊት የምትሰጣት? ለምንድነው አሁንም ሌላ ተስፋ የምትሰጣት? በዚህ መሀል እኮ ድጋሚ ትለምዳለች። በዚህ መሀል እኮ ድጋሚ ወደ ራሷ እያመጣችህ ይመጣል። ለምንድን ነው ቆራጥ አቋም የማይኖርህ? በማለት ነው ሰው በንዴት ሆኖ አብርሽንም ሲናገር የነበረው እኛ ምንም የማንጨምረው የማንቀንሰው ትልቁ ሀቅ ይሄ ነው። አብርሽ አቋም ባለመኖሩ ድጋሚ አሁን ከሄርሜላ ጋር እየሆነ ሄርሜላ አሁን ድጋሚ እየለመደችው ሌላ ነገር ውስጥ ሊከታት ነው። ይህንን አስመልክቶ ነው እንግዲህ በተለይ የአብርሽ ቤተሰቦች በጣም ነው የበሸቁት፣ በጣም ነው የተናደዱት። ሁሉን ነገር እንደ በፊቱ ሚዲያ ወጥተው መነጋገሩን አልፈለጉትም። የቤታቸውን ገመና ስለሆነም ጭምር ማውራት አልፈልጉም። ነገር ግን በአንዳንድ ቪዲዮ ጋሽዬም ጠቆም አድርገው ሲያልፉ ነበረ። ምንድን ነው እየሆነ ያለው? ምንድን ነው የሚከሰተው? ትዳር ማለት እንዲህ ነው ወይ ትዳር እኮ ክብር ነው እያሉ ሲናገሩ ነበረ። አሁን ደግሞ እንግዲህ ሀይሚም በአጠቃላዩ አብርሽና ሩታ ናቸው እንጂ አንድ ላይ መሆን ያለባቸው እኔ ሌላው ነገር አያሳምነኝም። አንዴ ቤተሰባችን የተቀላቀለችው ልጅም የሰጠችን ሩታ ነች። እኛ የምናቀው አባቴም የመረቃት እሷን ነው። ሌላ አናቅም ለምን ሩታን ያሳዝናል? ለምን ሩታን ከእኛ ቤት ያሸሻል? ብላ ነው እንግዲህ ሀይሚ በጣም በጣም በንዴት ሆና መልእክት ያስተላለፈችው። በተለይ ደግሞ እንግዲህ አብርሽ ካለበት ቡታጅራ መጥቶ ሄርሜላን ማግኘቱና እንደ አዲስ ይቺ ልጅ እንድትለምደው እንደ አዲስ ይቺ ልጅ እንድትናፍቀው ማድረጉ መገናኘታቸው፣ በአጠቃላዩ እንዳስከፋትም ጭምር መረጃው ተሰምቷል። ማለት ነው። ምናልባት አዳዲስ ጉዳይ የምንመለከተው ከዚህ በኋላ በሃይሚ ይሆናል። ሃይሚ እንግዲህ አብርሽን ተቆጥታ ወደ ነበረበት ቡታጅራ ወደ ልጁ እናት ሩታ እንዲሄድና ከሄርሜላ ጋር ያለው ነገር እንዲቋረጥ ልታረግ ትችላለች ብለን እንጠብቃለን። በሌሎች ጉዳዮች እስክንገናኝ፣ ለዛሬ ዘን የመጣ ነው መረጃ ይህን ይመስል ነበር።